የኑሐሚንን ልጅ እኮ በዳንግል ታስወርድባት ነበር። ምን አንቺ ሰርተሽ እንደዚህ ለነገር ጥሪ ልጅ አማ ምን ሊሆን እንደምችል አስቢ። ጉዳዩ የኑሐሚን ብቻ አይደለም። ሚስቴሪ ያቅፍያት የምትኛ ሴት የሰው ልብስ ልታጠፋ ያለ ሴት ነች። እኔ በግሌ በጋሽ አልፈር ያደረግሽው ነገር እኮ ክብራቸውና ስማቸውን የሚያጎድ አሳፋሪ ድርጊት። እሱን ደግሞ አስኪ ጅማር። እስቲ አንተ ደግሞ ዝም በለኝ። አንተና ኑሐሚን ወደ ህይወቴ ከመጣችሁ ነው ነገር ሁሉ እንደዚህ ተደብላለቀብኝ። ቆይ ግን አንተ አይበቃህም እንደዚህ የሚሰራለህ ለምን ወደ ክፍለ ሀገር ተመልሰህ አትሄድም? ያንን ሁሉ ሀገር አቋርጬ የመጣሁት የእናትነት ፍቅር ፍለጋ ነው። እሺ እኔ እዚህ ቤት መኖርህን ጠላው እንጂ እናትነትን ከጀ ያለ ቆይ እኔ የእናቴን የእህቴን እና የወንድሜን ፍቅር ማግኘት ከፈለጉስ የቤተሰብ ፍቅር አላገኝም እሱን ደግሞ ማግኘት እፈልጋለሁ። እሺ እሱማ በፍጹም አይሆንም። ይልቅ አንቺ ሚስጥሩ ውጭና ተገላቂ ከዛስ ትዳሪ ለአንዴና ለመጨረሻ ጊዜ ድብልቅልቅ ይባል። ለይኩን እንኳን ሰውርቄ መውለዴን ያውቀው ይቅርና በኑሐሚን ጉዳይ እንኳን እንዴት እንደሆነ አይታወል አይደለ ይሄንን ሞታታለሁ፣ አላው እንጂ መቼም አላደርገውም። እና ታዲያ አይቼ፣ የተረገመች ሴትዮ ልጄን ልገለው ነበር ማለት ነው? አይገርም። ግን ለጊዜውም ቢሆን ሙከራው ስለከሸፈ ብዙ አትበሳጭ። አሁን ግን ያቺ የተረገመች ሴትዮ ጋር ሄጄ የእጇን ዋጋ መስጠት አለብኝ። የልጄን በቀል መበቀል አለብኝ። ምን እያልክ ነው ኤርሚ? እርጉዝ እንዳልሆንኩኝ ነገር ምን ይሁን ነው ውጤቱ

የምንማርቀስ ነው ለመሆኑ፣ ከእኛ ጋር እንዴት ናችሁ? አዲሱ ፍቅር እንዴት እየሆነ ነው? ሞቅ ሞቅ እያለ ነው አይደል? ማለት አልገባኝ። ቆይ አንቺ ስለዚህ ነገር እንደተጠቅጫች። አሁን የመጣሁት እማዬንና አባዬን ለማስታረቅ ነበረ። በዚህ ጉዳይ ደግሞ አንቺ ትንሽ ልትልጂኝ ፈልጊ ነበረው እና እንደዚህ ካሰብክ ቤት አስገባም ነበር። ኑሐሚን በእርግጥ የሰማቸው ነገር በጣም አስደስቷታል። ለብዙ ጊዜ ስትጨነቅበት የነበረው የእርግዝናው ነገር በስም ስህተት እንደተፈጠረና እሷ እርጉዝ እንዳልሆነች ሲናገራት ይሄ ነገር ደስ ብሏታል። ግን ደግሞ አሁን ይሄ ነገር ቅር ያለው ተሰማ ነው። ያኔ እሷ አረገዝች የተባለ ጊዜ ብዙ ቃላት ተናግሯት ነበር። ሰው እንዴት እርግማን ይወልዳል? አንቺ ለእኔ እርግማን ነሽ ብሎ ያንን ነገር ሁሉ ተናግሯት ነበርና አሁን ደግሞ ይሄ ነገር ውሸት እንደሆነ በስም ስህተት የተፈጠረ ነገር እንደሆነ ከሰማ በኋላ ያኔ ለተናገራቸው ነገሮች ተሸማቋል። አሁን ላይ በራሱ እያፈረ ነው ማለት ነው። ኑሐሚን ደግሞ አሁን ላይ በውስጧ በጣም ደስተኛ ሆናለች። ሕይወቷን እንደ አዲስ ለመጀመር አስባለች ይመስላል። ለይኩንም ቃል ገብቶላታል። እዛ የነሱ ድርጅት ውስጥ እሷን ከናሆም ጋር ስራ ለማስጀመር ቃል ገብቶላት ነበርና አሁን ደግሞ ያው እሱ ሕመም ላይ ስለሆነና ራሱን ማረጋጋት ስላለበት ነው ይሄንን ነገር በመሀል ዝም ያለው እንጂ ናሆምም ከሱ ጋር እንድትሰራ ይፈልጋል ማለት ነው። ግን ደግሞ ናሆም እዚህ ጋር አንድ የጠየቃት ነገር፣ ስለ ኤርሚያስ ጠይቋታል። እሷ እርግዝናው በስም ስህተት የተፈጠረ ነገር ነው፣ አሁን ላይ ምንም አይነት እርግዝና የለም ካለችው በኋላ እሱ ለአምራን ይቅርታ አድርጎ ከአምራን ጋር አንድ ላይ እንደሆኑ እሷ ምናልባት ለኤርሚያስ ይቅርታ አድርጋ ከዚህ በኋላ ሁለቱ ምናልባት አብሮ ይሆናሉ የሚለውን ነገር ሲጠይቃት ኑሐሚን አሁንም ቆራጥ ነች እና የእሷና የኤርሚያስ ነገር ከዚህም በኋላ ምንም አይነት ተስፋ እንዳሌለው ነግረዋለች ማለት ነው። ኤርሚያስም ዛሬ ተስፋ የቆረጠ ይመስላል በእሷ ከዚህ በፊት ብዙ ነገር አድርጓል። የእሷን ልብ ድጋሚ ለማግኘት፣ የእሷን ይቅርታ ለማግኘት ደጋግሞ ይቅርታ ቢጠይቃትም ኑሐሚን ያኔ ገዘች የመሰላት ጊዜ ራሱ ልጁ የኤርሚያስ እንደሆነ በምታስብበት ጊዜ ራሱ ኤርሚያስ ደጋግሞ ይቅርታ ቢጠይቃትም የኔና ያንተ ነገር አብቅቷል ድጋሜ እኔ ጋር አትድረስ ብለዋለች፣ እና አሁን ደግሞ እዚህ ጋ አንቺ ምንም እርጉዝ አይደለሽም ያኔ እርጉዝ ነች የተባልሽው በስም ስህተት ነው የሚለው ነገር ከሰማች በኋላ አሁንም ከኤርሚያስ ጋር ምንም የመሆን ተስፋ የላትም ማለት ነው። ኤርሚያስም አሁን ተስፋ ቆርጧል። ከዚህ በኋላ ምንም ነገር ማድረግ አልችልም፣ እሷን ደጋግሜ ይቅርታ ጠይቄያት ነበር፣ ግን ደግሞ እሷ ምንም ይቅርታ ልታደርግልኝ አልቻለችም። አሁን ኔ ማድረግ ያለብኝ እሷ ራቅ ብዬ ቆሜ መጠበቅ ነው ብሏል ማለት ነው። ያው እሷ ላይ ሌላ ጉዳት እንዳይደርስ ከሌላ ነገር እሷን ለመጠበቅ ነው ዛሬ እንዳደረገ ማለት ነው አምራን ዝናሽ እኮ ልጅህ ልትገል ነበር ብላ ያንን ነገር ከነገረች በኋላ ሄዶ ዝናሽን ሊደበድባት እንዳደረገው እንደዚህ አይነት ነገር ኑሐሚንና ልጄ ላይ የሆነ ነገር ከደረሰ ጠብቃሉ ብሎ ነው የሚያስበው እሱ። እዚህ ጋር እርግዝና የሚባለው ነገር ውሸት እንደሆነ እስካሁን ድረስ አልሰማምና ና ዛሬ እንደውም ዝናሽን ሄዶ ሊደበድባት ሞክሮ ነበር፣ ግን ደግሞ እዛ ጋር ሁለቱም ልጆቿ ዳግምና ናሆም እዛ ጋር ስላ ይላሉ ሁለቱም ደብድቦት ከቤት አስወጡት እንጂ እሱ እንደውም ዝናሽን ሊደበድባት ነበር የመጣው። ዝናሽ አሁን ላይ በጣም ተጨንቃለች። በፊትም ከሌይኩን ጋር የተፈጠረው ነገር በጣም አስጨንቋታል። ናሆምም እቤቱን ለቅቄልሽ እወጣለሁ ብሎ ነበርና እዚህ ጋ ደግሞ ኤርሚያስ መጥቶ ልጄን ለመግደል ሞከረች ነበር ብሎ ዝናሽን በጥፊ መቷት፣ አፍንጫዋ እንዲነስር ሁላ አድርጎ ነበር። እሷ ደግሞ ጭንቀቷ እየጨመረ መጥቷል። ይሄ ነገር መቼ ነው የሚያበቃው ብላ አሁን ላይ የተጸጸተች ይመስላል። ግን ደግሞ ቢሆን ራሱ አሁንም ተጠያቂ ለማድረግ እየሞከረች ያለችው ኑሐሚን ነው። ይሄ ሁሉ ነገር የሆነው በኑሐሚን ምክንያት ነው፣ እሷ ነች እንደዚህ ያደረገችው፣ እሷ ነች ቤተሰቤን የበጠበጠችው በሚለው አሁንም ድረስ ራሷን ከተጠያቂነት ነጻ እያወጣች ኑሐሚንን ተጠያቂ እያደረገች ነው። እናም ደግሞ ዳግም ራሱ አንተና እሷ ወደ ህይወቴ ከመጣችሁ ነው ቤተሰቤ የተበጠበጠው እያለችው አሁን ላይ የዳግም የእሷ ልጅ መሆን የሚለውን ነገር ምንም ማውጣት ወይ ደግሞ እሱን ደብቃ መቆየት እንደ እንደምትፈልግ ነው የምትነግረው። አሁንም ዳግምን እያለች ያለችው ከዚህ ቤት ውጣልኝ፣ ወደ ሀገር ሂድ፣ እኔ የሚያስፈልገውን ነገር ሁሉ እረዳሃለሁ ብትለውም ዳግም ደግሞ እዚህ ጋር እኔ ያንን ነገር አልፈልግም፣ የእናት ፍቅር እፈልጋለሁ። እናም ደግሞ የእህቴንና የወንድሜን ፍቅርም እፈልጋለሁ። እኔ የቤተሰብ ፍቅር ፈልጌ ነው እዚህ የመጣሁት ብሎ ቢላትም ዝናሽ ደግሞ ይሄንን ነገር ልትቀበለው አልቻለችም ማለት ነው አሁን ላይ። በእርግጥ ዛሬ ናሆምን እግሩ ላይ ወድቃ ለምናን ያስቀረችው እንጂ ናሆም ራሱ ልብሱን ይዞ ከዛ ሊወጣ ነበር። ያው የሰማው ነገር በጣም አሳፍሮታል። እናቴ እንዴት እንዲት አደረጋለች ምንም የማያውቀውን ጨቅላ ሕፃን እንዴት ትገላለች? የሰው ሕይወት እንዴት ታጠፋለች? የሚለው ነገር ስላሳሰበ ወይ ደግሞ ስላሳፈረው ነው በዛ ልክ በእናቱ አፍሮ ከቤት ሊወጣ የነበረው ማለት ነው። ቢሆንም ግን ዝናሽ ደግሞ እዚህ ጋር እግሩ ላይ ወድቃ እሱን ለማስቀረት ሞክራለች ማለት ነው። አሁን ላይ በእርግጥ ናሆም እያደረገ ያለው ነገር በጣም ጥሩ ነገር ነው። እናቱንና አባቱን ለማስታረቅ እያደረገ ያለው ነገር በጣም ጥሩ ነገር ነው። ከኑሃሚን ጋር ሆኖ ሁለቱንም ለማግባባት መሞከራቸው ማለት ነው። ለየኮን ግን አሁን ላይ በዝናሽ በጣም ተቀይሟታል። እሷን ማየት እንኳን አይፈልግም። ለዛም ነው አሁን ላይ የነተሰማ ቤት ገብቶ እዛው ቁጭ ያለውና እኔ ከሆቴል ራሱ መቀመጥ እችል ነበር ብሎ እያሰበ ያለው ማለት ነው። ይሄ የሚያሳየው ምን ያህል በሷ እንደተቀየመና ምን ያህል በሷ እንዳፈረ ነው። እንዴት እንዴት አደርጋለች ምን አይነት ሰው ነች የሚለው ነገር ማለት ነው። እስካሁን ድረስ እሱ የዳግምን ነገር አልሰማም። ከዚህ በኋላ ምናልባት ይቅርታውም ጥሩ የሚሆነው እዛ ጋር ይቅርታውም ሰምሮ እንደ በፊቱ በቤተሰብ በፍቅር አብሮ የሚቆዩት ዝናች ደግሞ እዚጋ ጋር የደበቀችውን የዳግምን ነገር ከነገረችው ነው እንጂ ይሄን ነገር ደብቃ ደግሞ እዚጋ ጋር ሌኩንን አገባብቶት እሷም ኑሐሚንን ይቅርታ ጠይቃት ምናልባት እዚህ ጋር ይቅርታ ሊያደርግላት የሚችለው እዛ ጋ ኑሐሚን እርጉዝ ነች የተባለችው ነገር የለም፣ በስም ስህተት የመጣ ነገር ነው የሚለውን ሰምቷል። አሁን እዚህ ጋር ምናልባት ከዚህ በኋላ ዝናሽን አንቺ እንዲሁን የለፋሹ ግን ደግሞ ጥፋትሽ የሚያሳፍር ነው ብሎ ነገሩን ቀላል አድርጎ ይቅርታ ካደረገላትና እንደ ቤተሰብ አንድ ላይ ከሆኑ አንድ ቀን ደግሞ ተመልሶ ይሄንን የዳግምን ነገር መስማቱ አይቀርም። ዝናሽ እዚህ ጋ ይሄንንም የደበቀችውን ጥፋቷን ነግራው፣ ለይኮነን ይቅርታ ጠይቃው፣ ይሄም እንደዚህ እንደዚህ ነው ብላ አንድ ላይ ይቅርታ ቢያደርግላትና እንደ ቤተሰብ አብሮ ቢኖሩ ነው እንጂ ነገም ተመልሶ ይሄ ነገር መፈጠሩ ነገም ተመልሶ ለይኩን ወይ ተናዱባት ወይ ደግሞ አሁን እንደተፈጠረው ደምግፊቱ ተነስቶበት ራሱን ጥሎ እንደወደቀና ወደ ሆስፒታል እንደገባው አይነት መፈጠሩ አይቀርም ማለት ነው። ዝናች ደግሞ አሁን ያንን ነገር ለማድረግ ዝግጁ አትመስልም። ዳግም እያላት ያለው እዛ ጋ እንደውም ይሄንን ነገር ለምን ተናግረሽ አትገላገይም፣ እኔም የምፈልገውን የቤተሰብ ፍቅር ላገኝ ቢላትም ዝናች ደግሞ ይሄንን ነገር መቼ ማድረግ እንደማትፈልግ ለዘላለም፣ ከዚህ በፊት ስታደርግ እንደነበረው ደብቃ ለመቆየት እንደምትፈልግ ነግረዋለች ማለት ነው ግን ደግሞ ይሄ ትልቅ ስህተት ነው ከዚህ በፊትም ስህተት ሰርታ ቤተሰቧን አናክታለችና አሁን ደግሞ ይሄንን ነገር መደበቋ ሌላ ቀንም ተመልሶ እሷን ዋጋ ማስከፈሉ አይቀርም ማለት ነው አሁን ራሱ ለኢኮን ቤቱን ጥሎላት ወጥቷል ናሆም ራሱ ቤቱን ጥሎ ሊወጣላት ነበር እሷ ያው ብቻዋን ከዳግምና ከኤሚ ጋር ትቀር ነበር ያው በእርግጥ ኤሚ ይሄን ነገር ብትሰማ ራሱ እናቷን አትቃወማትም እንኳንም ደግ አደረግሽ ብላ ያንን ነገር መደገፏ አይቀርም ዝናችም ዛሬ ስትል እንደነበረው በኤሚ እንደምትኮራና እሷ የእናቷ ልጅ ነች ብላ ያንን ነገር እንደምትደግፋት እርግጠኛ ሆናለች ማለት ነው እሷ ብቻ ነች እናቷ ጋር ቀርታ ያን ነገር እናቷ ያደረገችውን ነገር ደጋ ያደረግ ጥሩ አደረግ ልትል የምትችለው ማለት ነው ያው ኤሚ በዚህ ልክ እናቷን የምትደግፋት ና እናቷን እንደዚህ የምትወዳት የምትፈልገውን ያክል ነጻነት ስለምትሰጣትና ገንዘብም ከጠየቀች እንደ ልቧን የምትሰጣት ኤሚ የፈለጋት ቦታ ሄዳ እንደፈለጋት ብታመሽ ና እንደፈለጋት ብትዝናና ከጓደኞቿ ጋር የፈለጋት ሀገር ብትሄድ ራሱ እናቷ አትናገራትም ያው ነጻነት ከልክ በላይ ስለሰጣቻት ማለት ነው ለዛም ነው አሁን በዚህ ልክ እናቷን የምትወዳትና ከእናቷ ጋር ሲያወሩ ራሱ ተንኮሎቹን አሪፍ አሪፍ ሚያስፈልጉት ተንኮሎችን ከዚህ በፊትም ኑሐሚን ላይ ለማድረግ የአንገት ሀብሏን የኑሐሚን ቦርሳ ውስጥ ማድረግ የሚለውን ነገር እንዳለ ከእሷ ጋር ሲያቅዱ የነበረው እናቷ በዚህ ልክ ነጻነት ስለምትሰጣት ነው ማለት ነው። ግን ደግሞ ቢሆንም አሁን ላይ እሷ በኤርሚያስ ወጥመድ ውስጥ እየገባች ነው። ኤርሚያስ አሁን ላይ በእናቷ ጥፋት እዛ ጋር እናቷ ለኑሐሚን መድኃኒት ሰታ ኑሐሚን ልጇ እንዲወርድ ያለችውን ነገር ያንን ነገር በማድረግ ኤርሚያስ ደግሞ እዚህ ጋር ኤሚን ዋጋ ለማስከፈል ይመስላል ማለት ነው። ያው ከዚህ በፊት እሷን የቀረባት በመጀመሪያነት የገንዘብ ምንጩ እንድትሆን ነበር። እዚህ ጋር የገንዘብ ችግር ስላለበት፣ እሷ ደግሞ የሀብታም ልጅ ስለሆነች ከዚህ በፊት አምራን ስታደርግ የነበረውን ነገር ገንዘብ እያመጣች እንድትሰጠው ነበር። አሁን ደግሞ ይሄን ነገር ከሰማ በኋላ አምራን ዝናሽ እኮ እንዲህ ልታደርግ ልጅህ ልታስወርድ ነበር የሚለውን ነገር ከሰማ በኋላ እሷን ሄዶ ቤት ተጣልቶ፣ በተለይ ደግሞ ወንድሞቿ ከደበደቡት በኋላ አሁን ደግሞ እልህ ተጋብቷልና እሷን የሆነ ነገር ለማድረግ እያቀደ እንደሆነ ከአንዳንድ ንግግሩ ተረድተናል ማለት ነው። አምራን ደግሞ የሆነ ፍቅር የጀምሩ መስሏታል። አዲሱ ፍቅር እንዴት ነው ብላ ጠይቀዋለች ማለት ነው። ያ ነገር የሚሆነው ደግሞ አምራን ደግሞ ይሄን ነገር ልታውቅ ምናልባት በመኪና ሲሸኛት ወይ ደግሞ አብሮ የሆነ ካፌ ቁጭ ብሎ ሲጠጡ አይታለች ማለት ነው። ኤርሚያስ ደግሞ ይሄን ነገር እንዴት እንዳወቀች ራሱ ግራ ገብቶታል። ግን እሷ ያው አብሮ ሲሆኑ አይታችኋለች ማለት ነው። አምራን ደግሞ የኑሐሚን እርግዝና በዝናሽ ምክንያት ሊካሽፍ ነበር የሚለውን ነገር የነገረችው እዛ ጋር ኤርሚያስ ኑሐሚንን ጠቅልሎ እንዲወስዳትና በተለይ ደግሞ ናሆሜዶ ለአምራን ያለውን ነገር ከነገራት በኋላ ያቺ ምስኪን ልጅ እኮ ምንም ባላጠፋችው እናቴ እንዲት አረጋለች እንዲት አረጋለች የሚለውን ነገር ለአምራን ከነገራት በኋላ አምራን በዛ ውስጥ ከተረዳችው ናሆም አሁንም ድረስ ለኑሐሚን ይራራላታል፣ እናም ለእሷ ያስብላታል፣ ለእሷ ያዝንላታል ብላ ያንን ነገር እሱ በሚያወራቸው ንግግሮች ውስጥ ስለተረዳች ምናልባትም ወደፊት አብሮ ይሆናሉ ወይ ደግሞ የእኛ ጋብቻ ብቻ ውስጥ ምናልባት ኑሐሚን እንቅፋት ልትሆን ትችላለች በሚለው እዛ ጋ ሄዳ የሰማችውን ነገር ለኤርሚያስ ነግራ፣ ዝናሽኮ ኑሐሚንን እንዲህ አድርጋ ልጇን ልታስወርድ ነበር፣ አንተንም ልጅህን ልታሳጣ ነበር። ለምን ግን እንደምንም ብለህ ኑሐሚንን በእጅ አታስገባም ብላ ያንን ነገር ነግረዋለች።